ሰላም ና ጤና በእያላችሁበት ይድረሳችሁ ውድነ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው ቻናላችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየወጡ ይገኛሉ። እነሱን መረጃዎች ነው በስፋት ወደ እናንተ እያደረስን ቆይታን የምናደርገው። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችም የአውሮፓ ታላላቅ ክለቦች በዛሬው የስፖርት የመረጃ ሰዓታችን ላይ ይዳሰሳሉ። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። ቪዲዮችን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁን ይቆዩ። ቪክተር ዮከርሽ ማረፊያው ሰሜን ለንደን ሊሆን ይችላል እየተባለ ይገኛል። አርሰናል የቼልሲ እና የማንቸስተር ዩናይትድ ኢላማ የሆነውን ቪክተር ዮከርሽን ለማስፈረም እንቅስቃሴውን እንግዲህ አጠናክሮ ቀጥሏል። አርሰናሎች የቪክተር ዮከርሽን አገልግሎት ከሚፈልጉ ክለቦች መካከል ሲሆኑ ስፖርቲንግ ሊዝበኖች የሚፈልጉትን 60 ሚሊዮን ዩሮ ለመክፈልም ፍላጎቱ አላቸው። በኤል ናሲዮናል ዘገባ መሰረትም የሚኬል አርቴታ ቡድን በዚህ ክረምት ቪክተር ዮከርሽን ማስፈረም ይፈልጋሉ። ስምምነቱ በፍጥነት ለማጠናቀቅም ፍላጎቱ እንዳላቸው ይነገራል። አጥቂው በዚህ ሲዝን መጀመሪያ ላይ ከተጠቀሱት የአርሰናል ኢላማ ዝርዝሮች ውስጥም አንዱ እንደሆነ የሚታወቅ ነው። ዳቪድ ኦርነስቲን እንዲህ ብሏል፦ አርሰናል አጥቂ ክፍሉን ለማጠናከር ይፈልጋል። የስፖርቲንግ ሊዝበኑ ቪክተር ዮከርሽን በፍላጎታቸው ላይ ሲሆን፣ እንደ ቤንጃሚን ሼስኮ ያሉ ተጫዋቾችም በኢላማቸው ውስጥ ናቸው። የአሌክዛንደር ኢሳክ ዝውውር እውን ይሆናል ብለውም እያሰቡ ነው። እናም ደግሞ ቪክተር ዮከርሽ ደግሞ ዋነኛ ኢላማቸው ነው። አሌክዛንደር ኢሳክ የመሳካት ዕድሉ ጠባብ ነው ተብሎ ነው የሚታሰበው። ቪክተር ውስሜንም እንዲሁ በአርሰናል ዝርዝር ውስጥም ያለ ሌላኛው ተጫዋች እንደሆነ ይነገራል። አርሰናል በተለይ በዚህ ክረምት ሊያም ዴላፕን እና ቤንጃሚን ሸስኮን እንደሚመለከቱ ተዘግበዋል። አጥቂ መስመራቸውን ለማጠናከር ከፍተኛ ፍላጎት ያላቸው ሲሆን ዋንጫ ድርቀታቸውንም ለማስቆም በሚቀሩበት ወቅትም ለአጥቂ ዝውውርም ከፍተኛ ወጪ ለማድረግ ዝግጁ ናቸው። አርሰናሎች ከኒኮላስ ፔፔና ከዴክላን ዋይስ ዝውውር በኋላ ትልቅ የዝውውር ዋጋ በዚህ ክረምት ለማውጣት እየተዘጋጁ ነው። የአጥቂ መስመር ተጫዋችም ፊርማ የሚጠበቅ ሲሆን ትልቅ ዋጋ ያለው ዝውውርም ለአርሰናሎች ቤት ይጠበቃል። አርቴታ የመጀመሪያው ምርጫ አሌክዛንደር ኢሳክ ቢሆንም የእሱ ዝውውር ግን ከባድ በመሆኑ ሌላኛውን ስዊድናዊ ለማምጣትም ፍላጎት አላቸው ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በዓለም ላይ ካሉ ምርጥ ተከላካዮች አንደኛውን ለማስፈረም ዝግጅት እያደረገ ነው። ማንቸስተር ዩናይትዶች የባርሴሎናውን የመሀል ተከላካይ ሮናልድ አሮሆን በክረምቱ የዝውውር መስኮት ለማስፈረም ፍላጎት አለው ሲል ፉትቦል 365 አስነብቧል። ለማንቸስተር ዩናይትድ ይህ ዓመት በፕሪምየር ሊጉ ከባድ ወቅት ነበር። ኤሪክ ቴንሃግ በአመቱ መጀመሪያ ላይ ተሰናብቷል። ምንም እንኳን በተተኪው ሩበን አሞሪን በኩል መጠነኛ መሻሻሎች ቢታዩም በቡድን ውስጥ ብዙ ኢንቨስት ማድረግ እንደሚያስፈልግም ግልጽ ነው። ማንቸስተር ዩናይትድ ብዙ ሊያሻሽሏቸው የሚገቡ ቦታዎች አሉ። ምንም እንኳን በሊጉ መጥፎ ወቅትን ቢያሳልፉም ዩናይትዶች አሁንም ትልቅ ዝውውርን የማድረግም አቅም አላቸው ተብሎ ነው የሚታሰበው። እንደ ፉትቦል 365 ዘገባ ማንቸስተር ዩናይትድ የባርሴሎናውን ሮናልድ አሮሆን ለማስፈረም ጥያቄ ለማቅረብ ተዘጋጅተዋል። ነገር ግን ዩናይትድ ተጫዋቹን ለማዘዋወር ለማሳመንም የቻምፒየንስ ሊግ ቦታን ይዞ ዓመቱን መጨረስ የሚያስፈልገዋል። ሮናልዶ አሮሆ ምንም እንኳን በዚህ የውድድር ዘመን ከጉዳት ጋር ቢታገልም የመጀመሪያው ቡድን ቋሚ ጨዋታ ሆኖ ግን ቆይቷል። የዩራጓይ ኢንተርናሽናል አሮሆ እንደ መሃል ተከላካይና እንደ ቀይ መስመር ተከላካይ መጫወት ይችላል። ይህም ደግሞ ተለዋዋጭነቱ በሩበን አሞሪም እንዲፈለግ እንዲፈለግም የሚያደርገው ይሆናል። ሮናልዶ አሮሆ ከኋላ ካሉት የአሞሪም 3421 ስርዓት ጋርም በጥሩ ሁኔታ ይስማማል። እናም እንደ ኑሱር ማዝራዊ ያሉ ተጫዋቾችም በቡድን ውስጥ ወደ ነበሩበት ተፈጥሯዊ ቦታ እንዲመለሱ የሚያስችላቸዋል። የቻምፒየንስ ሊግ እግር ኳስን ማግኘት ማንቸስተር ዩናይትድ ስምምነቱን ለማግኘትም ተስፋ እንዲኖረው ወሳኝ ይሆናል ተብሎ ነው የሚጠበቀው። የካርሎ አንቸሎቲ ስንብት በዚህ ሳምንት ይፋ ይደረጋል ተብሎ ይጠበቃል። ሪያል ማድሪድ የካርሎ አንቸሎቲን መልቀቅ የላሊጋውንም የውድድር ዘመን ከማብቃቱ በፊት እንግዲህ ስንብት ሊደረግላቸው እንደሚችል ይታመናል። ጋዜጠኛ ማሪዮ ኮርቴ ግ ነው የተናገረው። ጣሊያናዊው አለቃ አስቸጋሪ የውድድር ዘመንን አሳልፏል እናም በዚህ ክረምትም እንደሚለቅ የሚታወቅ ነው። ምንም እንኳን ከሎስ ብላንኮቹ ጋር መቆየትን እመርጣለሁ ብሎ ከዚህ በፊት በይፋ ቢናገርም፣ አንቸሎቲ ግን አሁን ላይ ከብራዚል ብሔራዊ ቡድን ጋር እንግዲህ እንደተፈራረመ የሚታወቅ ነው። ጣሊያናዊው በላሊጋ ኃያላን ታሪክን በጣም ስኬታሙ አሰልጣኝ ነው። በነጮቹ ቤት በዋንጫ ያሸበረቀ አመታትን ማሳለፉም የሚታወስ ነው። ሆኖም ግን ባለፈው ክረምት ኬሊያን ምባፔን ቢያመጡም ሪያል ማድሪድ በዚህ ሲዘን የተሻለ መሆን ግን አልቻሉም። ሎስ ብላንኮቹ በዚህ ውድድር ዘመን የኮፓ ዴልሬና በኮፓ ደ ኢስፓና የፍጻሜ ውድድር ላይ ሽንፈት ደርሶባቸዋል። በላሊጋው እንዲሁ በባርሴሎና ዋንጫውን ተነጥቀበዋል። በቻምፒንስ ሊግ በአርሰናል ተሸንፈው ከውድድሩ ውጭ ሆነዋል። አሁን ላይ ሎስ ብላንኮዎቹ እንግዲህ ምንም አይነት የዋንጫ ተስፋ ዘንድሮ የላቸውም። ይህም ደግሞ ካርሎ አንቸሎቲን እንዲለቁ ምክንያት ከሆኑት ነገሮች መካከል አንደኛው እንደሆነ ነው የተገለጸው። ብራዚልም የአንቸሎቲን ሹመት እንግዲህ ቀደም ብሎ ይፋ ማድረጉ የሚታወስ ነው። በሚቀጥሉት ጥቂት ቀናትም ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን በይፋ ማሰልጠን ይጀምራል ተብሎ ነው የሚጠበቀው። አርሰናል ኬቨን ደ ብሮይናን ማስፈረም አለበት ብሏል። ጄሚ ኦሃራ ነው ይህንን ሀሳብ የሰጠው። የቀድሞው የቶትናም ሆትስፐርስ አማካይ ጄሚ ኦሃራ አርሰናል ኬቨን ደብሮይናን እንዲያስፈርሙለት ነግሯቸዋል። ደብሮይና ከሳምንታት በፊት በዚህ ክረምት ማንቸስተር ሲቲን እንደሚለቅ ተናግሯል። በዚህ ሰኔ ወርም ኮንትራቱ የሚያልቅበት ደብሮይና ከፕሪምየር ሊጉ የምንጊዜ ምርጥ አማካዮች መካከልም አንዱ ተብሎ ይታሰባል። ደብሮይና በ285 የሊግ ጨዋታዎች 72 ጎሎችንና 121 አሲስቶችንም በማድረግ ስድስት የፕሪምየር ሊግ ዋንጫዎችን ማንሳትም ችሏል። ከስካይ ስፖርት ጋር ባደረገው ውይይት ኦሃራ በዴብሮይና የወደፊት እጣ ፈንታ ላይ ሀሳቡን አካፍሏል። አርሰናል ቤልጃማዊውን በነፃ ዝውውር ማስፈረምም እንዳለበት ጭምር ነው የተናገረው። በፕሪምየር ሊግ ውስጥ ያሉ እያንዳንዱ ቡድን ኬቨን ደብሮናን መውሰድ ይፈልጋል። ማንቸስተር ሲቲ በእውነቱ ለቆ ለመሄድም ዝግጁ ስለሆነ ሚኬል አርቴታ በቀጥታ ስልክም በመደወል ሊጉን እንዲያሸንፍም እንዲረዳው ለማምጣትም መሞከር አለበት። ለእኔ ለኬቨን ደብሮና በአርሰናል ሊያገኘው የሚፈልገው ሁሉም እሰጧለው። እሱ አሸናፊና አሁንም ትልቅ ለውጥ ሊያመጣ የሚችል ተጫዋች እንደሆነም ማወቅ አለው ብሏል ማንቸስተር ሲቲ ኬቨን ደብሮይናን እንዲለቅ ማድረጋቸው ትልቅ ስህተት ሊሆን ይችላል። ደብሮይና አርሰናል ፕሪምየር ሊጉን እንዲያሸንፍ ሊያደርግም ይችላል። ለጥቂት ዓመታትም በክለቡ ትልቅ ተጫዋች ሊሆን ይችላል። እሱን ለማምጣትም 100% በሳምንት 300ሺ ፓውንድም ደሞዝ መክፈል አለባቸው። ይሄ ክፍያ ለዴብሮይና የሚገባው ነው ሲልም ይናገራል። እስካሁን በዚህ ዓመት ኬቨን ደብሮይና ለማንቸስተር ሲቲ ባደረጋቸው 36 ጨዋታዎች 24ቱን በቋሚነት ጀምሯል። የ33 ዓመቱ ተጫዋች እስካሁን ለፔፕ ጓርዶላ ቡድን 6 ግቦችንና 8 አሲስቶችን ያደረገ ሲሆን ከእንግሊዝ አስተን ቪላና ቼልሲ እንዲሁም በርካታ የሜጀር ሊግ ሶከር ክለቦችና የጣሊያኑ ክለብ ናፖሊ እንዲሁ የሳዑዲ ክለቦችም የዚህ ተጫዋች ፈላጊዎች ናቸው። የቪያሪያል ክለብ ወደ ፕሪምየር ሊጉ መመለስን ይፈልጋል። የቪያሪያሉ ተጫዋች የቀድሞ የአርሰናል አጥቂ ኒኮላ ፔፔ በክረምቱ ወደ ፕሪሚየር ሊግ ሊመለስ ይችላል፣ ምክንያቱም ቪያሪያል እሱን ለመልቀቅ ይፈልጋል። አይቮሪኮስት አቢብ ኢንተርናሽናል ከቱርኩ ትራብ ዞን ስፖር መልቀቁን ተከትሎ ባለፈው ክረምት የስፔኑን ቡድን በነፃ ዝውውር ተቀላቅሏል። ፔፔ እንግዲህ ከሊል ወደ ኤምሬትስ በ72 ሚሊዮን ፓውንድ መዘዋወሩን ተከትሎ የአርሰናል የዝውውር ሪከርድ መስበር ችሏል። አርሰናሎች በ2022 እሱን በመልቀቃቸው ደስተኞች ነበሩ። በወቅቱ በውሰት ወደ ኒስ ሲቀላቀልም ከዚያም በ2023 ደግሞ ወደ ቱርክ በቋሚነት አቅንቶ ነበር። ነገር ግን አርሰናል በ2024 ዴክላን ራይስን ከዌስትሃም ዩናይትድ ለማምጣት ከ100 ሚሊዮን ፓውንድ ዝውውር ሂሳብ ሲያወጣ የፔፔን ሪከርድም ሰብሮታል። ነገር ግን የፔፔ ዋጋ አሁንም በአርሰናል ትልቅ ነው። ፔፔ አሁንም በካስቴሎን ውስጥ እስከ 2026 የሚያቆይ ኮንትራት አለው። ነገር ግን ቪያሪያል እሱን ለመልቀቅ ይፈልጋሉ። ተጫዋቹ በክረምቱ እንደ ነፃ ወኪል ሊወጣም ይችላል። የፈረንሳዩ ፉት መርካቶ እንደዘገበው ቪያሪያል ከሳዑዲ ፕሮ ሊግ ጥያቄዎች ከመጡላቸው ይቀበላሉ። ሆኖም ግን ከፕሪሚየር ሊግ ሁለት ፈላጊዎች ለተጫዋቹ ቀርበውለታል። ኤቨርተን እና ወልቨርሃምተን ዋንደረርስ እሱን ወደ እንግሊዝ የመመለስ ፍላጎትም አላቸው። ዴቪድ ሞይስ በሚቀጥሉት ወራት ኤቨርተኖች ወደ አዲሱ እንግዲህ በድሙር ዶክ ሲገቡም አዲስ ፊቶችን ለማምጣትም እየፈለጉ ነው። ወልቨስ በቪቶር ፔሬራ ስርም ለውጥን እያሳዩ ሲሆን የኒኮላስ ፔፔን ዝውውርም አጥብቀው እየፈለጉት ነው። የትኛውም የአውሮፓ ውድድር የሚሳተፍ የአውሮፓ ቡድን በሚቀጥለው የውድድር ዘመን ፔፔን ሊያመጣም አይችልም። ይህም እንግዲህ ለሁለቱ ቡድኖች ፔፔን ለማምጣት ትልቅ ምክንያት ይሆናል። የ29 ዓመቱ ተጫዋች በዚህ ሲዝን በ29 ጨዋታዎች በቪያሪያል ቆይታው ሁለት ላ ሊጋ ግቦችን ብቻ ነው ማስቆጠር የቻለው። ሞይስ ካይሴዶ በስታምፎርድ ብሪጅ ኮንትራቱን ሊያራዝሙለት ነው ቸልሲዎች በዚህ ውድድር ዘመን ባሳየው ድንቅ አማካኝ ክፍል ላይ እንግዲህ ተጫዋቹ ሞይስ ካይሴዶ የኮንትራት የማራዘሚያ ንግግር ሊጀምሩ ነው ተብሏል። የኢኳዶር ኢንተርናሽናል በስታንፈርድ ብሪጅ እስከ ክረምት 2031 ድረስም የሚያቆይ ውል ያለው ሲሆን አሁን ላይ የቴሌግራፍ ጋዜጠኛ ማትላው ሰሜዎቹ ካይሴዶን በክለባቸው ረዘም ላለ ጊዜ ማቆየት ይፈልጋሉ ብሏል። ሞይስ ካይሴዶ በቸልሲ አዲስ ኮንትራት እንደሚፈርም በዚህ ክረምት ይጠበቃል። በተጨማሪም የቻምፒየንስ ሊግ ተሳትፎንም ተጫዋቹን የኮንትራት አንቀጾቹንም ሊለውጥ ይችላል ተብሎ ነው የሚታሰበው። የሞይስ ካይሴዶ ማራዘሚያ በምዕራብ ለንደን ቡድን ውስጥም የአውሮፓ ቻምፒየንስ ሊግን ማረጋገጥ ላይ ይወሰናል። በአሁኑ ሰዓት ሰማያዊዎቹ በደረጃ ሰንጠረዡ አምስተኛ ደረጃ ላይ ተቀምጠዋል። ወደ ውድድሩ ለመሄድም ቢያንስ በዚህ ደረጃ ማጠናቀቅ አለባቸው። ይህንንም ለማሳካት በቀጣይ እንደ ኒውካስል ዩናይትድ፣ ማንቸስተር ዩናይትድ ካሉ ቡድኖች ጋርም ትልቅ ጨዋታዎች ይጠብቃቸዋል። በኒውካስል ዩናይትድ ባለፈው እንደተሸነፉ እናስታውሳለን። ዛሬ ደግሞ ከማንቸስተር ዩናይትድ ጋር ጨዋታቸውን እያደርጋሉ። ከኒውካስል ዩናይትድ ጋር ግን ትልቅ ፉክክር ውስጥ ነው የሚገኙት የአውሮፓ ቻምፒየንስ ሊግ ቦታ ለማግኘት። ካይሴዶን በተመለከተ በዚህ የውድድር ዓመት ለቼልሲ የመሃል ሜዳ ክፍልም ወሳኝ ሆነ የቀጠለ ሲሆን በሁሉም ውድድሮች ውስጥም 41 ጨዋታዎችን አደርገዋል። ካይሴዶ ኮንትራቱን የሚያራዝም ከሆነ ክፍያውን ከፍ ለማድረግም በተጨማሪ ሊጉን ከነ ኮል ፓልመርና ከነ ኤርሊንግ ሃላንድ በላይ በላይም የረጅም ጊዜ ኮንትራት ይኖረዋል ተብሎ ነው የሚታሰበው። ሰሚያዎቹ በክረምቱ ከግዢ በላይ በተጫዋቾች ኮንትራት ፊርማ ላይ እንዲሁ በተጫዋቾች ሽያጭ ላይ የሚሰሩ ሲሆን በተለያዩ ቦታዎች ላይ ከካይሴዶ በተጨማሪ የኮንትራት ማራዘሚያዎችም ይኖራሉ ተብሏል። ሰሚያዎቹ አሁን ላይ ዋና ትኩረታቸው የካይሴዶን ኮንትራት በማራዘም ላይ ብቻ መሆኑ ነው ጋዜጠኛውም የተናገረው። አትሌቲኮ ማድሪድ አማካዩን የአምስት ዓመታት ኮንትራት ሊፈርም እንደሆነ ተነገረ። አትሌቲኮ ማድሪድ በመሃል ሜዳ በአንድ ተጫዋቹ እየተሻሻለ መጥቷል። የክለቡ ካፕቴን የሆነው ኮኬ ወደ እግር ኳስ መጨረሻው ዓመታት ውስጥ ገብቷል። ለቡርኑ የሚቀርቡትን ነገሮችም አንድ አይነት ተጫዋቾች እንግዲህ ላይ ሆኑ ቢችሉም አትሌቲኮ ማድሪድ የመሃል ሜዳቸውን ለዓመታት የሚቆጣጠርላቸው ኮኮብን እያገኙ ሲሆን አማካዩን ለማቆየትም እየሰሩ ነው ታብሎ ባሪዮስ ይባላል። ከአትሌቲኮ ማድሪድ ጋር እስከ 2030 ድረስም አዲስ ኮንትራት እንደሚፈራረመ የገለጸው ማቲዮ ሞሬቶ በሬሌቮ ዘገባ ላይ ባወጣው መረጃ ነው። የ21 ዓመቱ ወጣት በስፔን ውስጥ እንግዲህ በዚህ ሲዝን እጅጉን የታዩ ሲሆን በአሁኑ ጊዜ እስከ 2028 ድረስም ውላለው። ነገር ግን በቡርን ውስጥ ባለው ጉልህ የሆነ ደረጃ ደሞዙ ጭማሪን በማግኘትም በአትሌቲኮ ለመቆየትም ይመርጣል ተብሎ ይታሰባል። አማካዩ በዚያው ውድድር ዘመን መጀመሪያ ላይ በባየር ሚኒክ ይፈለግ ነበር። ነገር ግን ባሪዮስ የልጅነት ክለቡን የሚለቅ አይመስልም። በዚህ ሲዝን ባሪዮስ ለአትሌቲኮ 38 ጨዋታዎችን አድርጎ አንድ ጎል አስቆጥሮ 3 ደግሞ አሲስቶችን አድርጓል። በጣም ጉልህ በሆነ መልኩም ባሪዮስ ከ70 በመቶ በላይ የሊግ ጨዋታዎችን ጀምሯል። በዚያው ውድድር ዘመን ባሪዮስ ራሱን ለዲየጎ ሲሞኔም ቁልፍ ተጫዋች አድርጎ አሳይቶታል። ከሴፕቴምበር ወር ላይም ባጋጠመው ጉዳት ለአንድ ወር ከሜዳ ርቆ ነበር። በ2025 መጀመሪያ ላይ በጥሩ ሁኔታ ውስጥ የተመለሰ ቢመስልም በወቅቱ ግን በአንድ ወር ጊዜ ውስጥም ሁለት ጊዜ በቀይ ካርድ ከሜዳ ወጥቷል። ፖኬ ወደ ማብቂያው ሲቃረብ የአትሌቲኮ የመሃል ሜዳ የወደፊት እጣፈንታም ከባሪዎስ ጋር እንደሚቀጥል ይጠበቃል። አትሌቲኮ ማድሪዶች የአርሰናሉን አማካይ ቶማስ ፓርቴን መመለስ እንዲሁ እየጠበቁት ይገኛሉ። አስተን ቪላ ማርከስ ራሽፎርድን የማቆየት ብቸኛ አማራጭ ይጠቀማል። የፊት አጥቂው ከጥር ወር ጀምሮ በውሰት በቡርን ውስጥ መቆይቷል። ነገር ግን ቀጣይነቱ የተረጋገጠ አይደለም። ማርከስ ራሽፎርድ ከውድድር ዓመቱ መጨረሻ በኋላ አስተን ቪላ ለመቆየት ምን ማደረግ እንዳለበትም ጠንቅቆ ያውቃል። ከማንቸስተር ዩናይትድ ባለፈ ጥር ላይ የበርኒንግሃሙን ቡድንን የተቀላቀለው እንግሊዛዊ አጥቂ ወደ 40 ሚሊዮን ፓውንድ የሚጠጋ የግዢ አንቀጽም አለው። ሆኖም ግን የቪላ ፓርክ ክለቡ ከእሱ ጋር ግልጽ የሆነ ስምምነት አላቸው። የራሽፈርድ ቀጣይነት የሚታሰበው ቡድኑ ለቀጣዩ የቻምፒየንስ ሊግ ውድድርም በቁም አሁን ከቻለ ብቻ ነው። አጥቂው አሁንም የባርሴሎና ፈላጎት መማረኩን ነው የቀጠለው። ከፉትቦል ኢንሳይደር በወጣ መረጃ መሰረት ተጫዋቹ ወደ የትኛውም ቡድን በክረምትም በቋሚ ዝውር ካመራ በኦልትራፎርድ ከሚያገኘው ያነሰ የደሞዝ ቅነሳን መቀበልም ይኖርበታል። በሌላ ዘገባ ክለቦች ምንም እንኳን ፍላጎት ቢኖራቸውም በማንቸስተር የሚከፈለውን ያክል ከፍተኛ ደመወዝ ለመክፈል ግን ፍቃደኛ አይሆኑም። ስለዚህም ሁሉም ነገር በአውሮፓ ውድድር ብቃቱንም ይወስነዋል። ይህ በእንዲህ እንዳለ ማርከስ ራሽፎርድ ወደ ሌሎች ክለቦችም ለመሄድ በሩን እየዘጋ አይደለም። በቅርብ ሳምንታት ውስጥ ከባርሴሎና ጋር እንደገና ተገናኝቷል። ባርሴሎና በክረምት የዝውውር መስኮት በፊት ያለውን ሁኔታ ቅርበትም እንደሚከታተል ክለብ ነው። የፊት አጥቂ ሁልጊዜም ለካታላኑ ቡድን ያለውን አድናቆት ያሳያል። በላሊጋ ውስጥም ያለውን ቡድን መቀላቀልም ሁሌም ይመኛል። ተጫዋቹ በተለይም በእንግሊዝ ያለው ቀጣይነት ካልተሳካ ወደ ባርሴሎና ለመሄድም ትልቅ ፍላጎት እንዳለው ጭምር ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ እና ማንቸስተር ሲቲ ፖርቱጋላዊውን ወደ ፕሪምየር ሊግ ሊመልሱት ይፈልጋሉ። ፍራንቸስኮ ትሪንካኦ በክረምቱ የዝውውር መስኮት እንግሊዝ ሲቃረብም ስሙ ዋና ዋና የዜና ምንጮችን መቆጣጠሩ አልቀረም። ተጫዋቹ በአውሮፓ እግር ኳስ ውስጥ በጣም ከሚፈለጉ የክንፍ ተጫዋቾች መካከል አንደኛው እየሆነ ነው። የሀያ አምስት ዓመቱ ተጫዋች በስፔንና በእንግሊዝ ካደረገው ያልተሳካ ጊዜያትን ተከትሎ በፖርቱጋል ሕይወቱን የተሳካ ጊዜንም እያሳለፈ ሲሆን በፖርቱጋልም ነክሷል። እንደ ካቼንዶቭ ሳይድ ምንጮች ከሆነ እንደ ማንቸስተር ሲቲ፣ ማንቸስተር ዩናይትድ አርሰናልና ኒውካስል ዩናይትድ ያሉ የፕሪሚየር ሊግ ሀያላን ቡድኖችም የፖርቱጋላ ሚውን ተጫዋቹ ሁኔታ በቅርበት እየተከታተሉ ሲሆን ሌሎኞቹ የአውሮፓ ሀያላን ክለቦች ዩቬንቱስና ባርሴሎናም ፉክክር ውስጥ ናቸው ተብሏል። ሩበን አሞሪም ትሪንካውን በማንቸስተር ዩናይትድ ሊመለከተው ይፈልጋል። የማንቸስተር ዩናይትዶችም በትሪንካው ላይ ያላቸው ፍላጎት በአሰልጣኝ ሩበን አሞሪም እየተመራ ነው። ከዚህ ቀደም ተጫዋቹ በስፖርቲንግ ሲያሰለጥኑትም የነበሩት አሞሪም የትሪንካውን ዘይቤና ጥንካሬም ጠንቅቀው ያውቃሉ። በቀኝ በኩል ተጨማሪ ፈጠራና አቅም የሚያስፈልገው ቡድን ንጥሩ ጭማሪ ማድረግ ይመለከቱታል። ሩበን አሞሪም ተጫዋቹን ለማዘወረም በግል እየጠየቀ እንደሆነ የተነገረ ሲሆን ስፖርቲንግ ሊዝበን ኮከባቸውን ለመልቀቅም 40 ሚሊዮን ዩሮ ዋጋን ይፈልጋሉ ነው የተባለው። ማንቸስተር ሲቲም ትሪንካውን ለማስፈረም በሚቀጥሉት ወራት ቡድኑን እንደሚቀላቀልም በሚጠበቀው የስፖርቲንግ ሊዝበን ስፖርት ዳይሬክተር የነበረው ሁጎ ቪያናን እንግዲህ ለመጠቀምም አስበዋል። የትሪንካኦ የረጅም ጊዜ አድናቂ ቪየና ዝውውሩ እንደሚፈልገው ይታመናል። የክረምት ተጫዋቹ ከዚህ ቀደም በፕሪሚየር ሊጉ ከወልቨርሃምፕተን ወንደረርስ ጋር የውሰት ጊዜ የነበረው በወልቭስ ብልጭታዎች ቢያሳይም ወጥነት ሳይኖረው ግን ለቋል። ሲቲ አሁን ላይ የተሻለውን አቋሙንና በስፖርቲንግ ሊዝበን ያሳየውን ብስለትም ያስደነቃቸው ይመስላል። ትሪንካኦ የማንቸስተር ከተማ ግዙፎች ቡድኖችንም በዚህ ክረምት በጣም የሚፋለሙበት ተጫዋች ይሆናል ተብሎ ነው የሚጠበቀው። አርሰናል የማድሪዱን ኮኮብ ወደ እንግሊዝ መመለስ ይፈልጋል። ተጫዋቹ በአርቴታ በደንብም ያውቀዋል ነው እየተባለ የሚገኘው። አርሰናል የሪያል ማድሪዱን ኮኮብ ብራሂም ዲያዝን ለማስፈረም ከዚህ በፊት ፍላጎት ነበራቸው። ከዚህ በፊት እንግዲህ በነበሩት ክረምት የዝውውር መስኮቶችም ሊያዘዋውሩት ይፈልጉ ነበር። ከፌጂያስ በወጣ ዘገባ መሰረትም አርሰናል ከዚህ ክረምት ቅድሚያ ኢላማ መካከል አንደኛው እንደሆነ ለይተውታል። አሰልጣኙ ሚካኤል አርቴታም ተጫዋቹን ቢያገኝ ቡድኑ ላይ የተወሰነ የተፎካካሪነትም እንደሚጨምር ነው የሚያምነው ዲያስ ለሊቨርፑል እና ለማንቸስተር ዩናይትድም እንደ እንደ ተከታተሉት ነው። አርሰናልም እንዲሁ የዚህ ቡድን የዚህ ውድድር ዘመንም እንደ ጋብሪኤል ማርቲኔሊ ያሉ ተጫዋቾች ቡድን ውስጥ እንግዲህ ጥልቀት ባለመኖሩ መፈራረቅ አልቻለም። የዲያዝ መምጣት በእርግጠኝነት ያንን ችግር ይፈታል ተብሎ ነው የሚታሰበው። በተጨማሪም ጋብሬል ማርቲኔሊ በዚህ ውድድር ዘመን ደካማ ነበር። እናም ለዚያ ቦታ ደግሞ የበለጠ ውድድርን በማምጣትም ቡድኑ እንዲሻሻልም ያግዘዋል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ሞሮኮዊ በሪያል ማድሪድ ቋሚ የመጫወቻ ጊዜን በማግኘትም ታግሏል እና ብዙ ጊዜ ደግሞ የሚጫወትበት ክለብን መቀላቀልም እንዲሁ ይፈልጋል። ወደ አርሰናል መሄዱ ደግሞ ለሱ ጥሩ ዜና ሊሆንለት እንደሚችል ነው የሚታመነው። አርቴታ ተጫዋቹን በማንቸስተር ሲቲ በነበረበት ጊዜ በደንብ ያውቀዋል። እናም ደግሞ ከስፔናዊው አሰልጣኝ ጋርም የመስራት እድሉ ለዲያዝ አስደሳች ሊሆን ይችላል ተብሎ ነው የሚታሰበው። ዲያዝ በጣሊያንና በስፔን ራሱን አረጋግጧል። ዲያዝ እንግዲህ በመደበኛነት መጫወትም ይፈልጋል። አርሰናል ያንን እድል ሊሰጠውም ይችላል። ሪያል ማድሪድ በትክክለኛ ዋጋ ሊሸጠውም ይችላል። ሪያል ማድሪድ ተጫዋቹ ከክለቡ መልቀቅም ትክክለኛ ዋጋ ከሆነም ሊስማማ ይችላል። ዲያዝ ለነጮቹ የማይጠቅም ተጫዋች አይደለም፣ እናም ደግሞ ጠቃሚ ነው። ከቅርብ እንግዲህ እሱን ለመሸጥም ሊፈተኑ እንደሚችሉ ነው የሚታመነው። የአምስት ዓመቱ ተጫዋች በዚህ ሲዝን ስድስት ግቦችንና ሰባት አሲስቶችን አድርጓል። በሁሉም መስመሮች በኩል ደግሞ እንዲሁ በአጥቂም ማማከያ ቦታ ላይም የመጫወት ብቃት አለው። ሁለገብነቱ አርሰናል ስምምነቱን ከጨረሱ ጉርሻ ይሆናል። አርሰናል በወደ ክረምት እንግዲህ የዝውውር መስኮት ለማምራትም ጥራት ያላቸው አጥቂዎችን ማስፈረምም ቅድሚያ ይሰጣሉ። በዘንዶ የውድድር ዘመን በአጥቂ ክፍል ውስጥም በርከት ያሉ የጥራት እና ደግሞ የጥልቀት እጥረት ስለነበረባቸው የሊጉን ዋንጫ አሳጥቷቸዋል። እንደ ዲያዝን ያሉ ተለዋዋጭ ተጫዋቾች ደግሞ በክረምቱ ማስፈረሙ ትልቅ ለውጥ ሊያመጣ እንደሚችልና ዋና ዋና ዋንጫዎችንም እንዲያሸንፉ ሊረዳቸው እንደሚችል ጭምር ነው አሁን ላይ እየታመነ የሚገኘው። የአውሮፓ ግዙፍ ቡድን የማንቸስተር ዩናይትዱን ኮከብ ለማስፈረም ግንኙነት ጀምሯል። ማንቸስተር ዩናይትድ ከቀጣዩ የውድድር ዘመን በፊት በአጥቂው ክፍል ላይ ጥቂት ለውጦችም ይኖራቸዋል። ይህም አመት በተለይም ለራስመስ ሆይለንድና ለጆሹዋ ዘርክዚም ጥሩ የነበረ የውድድር አመት ስላልሆነም በቀጣይ አመት አዳዲስ አማራጮች እንደሚያስፈልጋቸው ገልጽ ነው። ማንቸስተር ዩናይትድ በዚህ ክረምት ከአጥቂዎቻቸው አንዱን ለመልቀቅም የወሰኑ ይመስላሉ እና ምናልበትም ራስመስ ሆይለንድ ሊሆን ይችላል ተብሎ ይታሰባል። ነገር ግን በመልቀቁ ጉዳይ ዩናይትዶች ሊጨነቁ እንደማይገባ ነው የሚናገሩት። ምክንያቱም በዓለም ላይ ካሉት ትልልቅ ክለቦች አንደኛው ራስመስ ወይለንድን ለመውሰድም ዝግጅቱን ጀምሯል። ዩቬንቱስ የማንቸስተር ዩናይትዱን አጥቂ ይፈልጋል። ራስመስ ወይለንድ ወደ ሴሪኤው ሊመለስም ይፈልጋል። ዩቬንቱስ ከክረምት የዝውውር መስኮት በፊት በዴንማርካዊ በኢንተርናሽናል ላይ ተጨባጭ ፍላጎቶች እንዳላቸውም ለዩናይትድ አሳውቀዋል ሲል ካልቼው መርካቶ ዘግቧል። ቢያንክ ኮኔሪዎቹ የ22 ዓመቱን ተጫዋች የማስፈረም እድልን እየተመለከቱ ነው። ሆይላንድ በፕሪሚየር ሊጉ እስካሁን አራት ጎሎችን ያስቆጠረ ሲሆን ይህም ከወጣቱ ጆሽዋ ዘርክዚ በአንድ ይበልጣል። ነገር ግን በሀያ ጨዋታዎች ላይ ቋሚ ሆኖ ጀምሮ ያሳየው ተጽዕኖ ማነስ ግን በዩናይትድ ቤት ጥያቄዎችን አስነስቷል። ዩቬንቱስ በበኩሉ የራሳቸውን የማጥቃት አማራጮችን ለማስተካከል እንቅስቃሴዎችን ለማድረግም በዝግጅት ላይ ናቸው። የአርካዲያዝ ሚሊክ ኮንትራትን ቢያደሱም በቱሪን ላይ ግን በኮንትራት ማራዘሚያ ላይ ውይይት ያልጀመረው ዶሻን ቭላሆቪችን እንደሚያጡ ስጋት ውስጥ ናቸው። ሁሉም ነገር በሴሪ ኤ ግዙፍ ክለብ በታቀደ ጊዜ ውስጥም ከሆነ በዚህ ክረምት ዩቬንቱስ ራስመስ ሆይለንድን ሊቀላቀል ይችላል ተብሎ ነው የሚታሰበው። ወደ ጣሊያን መመለስ ለወጣቱ ዴንማርካዊ በራስ የመተማመን ስሜቱንና ቅርጹን የሚያገኝበት የበለጠ ምቹ የታክቲክ ቦታ ሊሆን ይችላል። ተጫዋቹ በክረምቱ ከኦልትራፎርድ መልቀቁ አይቀሬ ሲሆን፣ ወደ ጣሊያን መመለስም ለራስመስ ሆይለንድ ጥሩ አማራጭ ይሆናል ተብሎ ነው የሚጠበቀው። ዳቪድ ኦርነስቲን የፍሬምፖንግን ፍላጎት አረጋግጧል። ዳቪድ ኦርነስቲን ሊቨርፑል በዚህ ክረምት አንድ ተጫዋችን የማዛወር እድል እንዳለው ተናግሯል። እሱም ወደ አንፊልድ ለመዘወር ፍላጎት እንዳለው ተዘግቧል። ትሬንት አሌክዛንደር አርኖልድ በዚህ ውድድር ዘመን መጨረሻ ላይ የትውልድ ከተማውን ክለብ እንደሚለቅ በመረጋገጡ ሊቨርፑሎች በሚቀጥለው ጥቂት ወራት ውስጥም ተተኪውን ለማግኘትም በገበያው ላይ ይገኛሉ። የመርሲሳይድ አለቆችም ለጀረሚ ፍሪምፖንግ የመክፈቻ ጥያቄን እንዳዘጋጁ ተዘግቦ ነበር ሊቨርፑል የሌቨርኩሰንን ኮኮብ ላይ ያለው ፍላጎት የዘ አትሌቲኩ ታማኝ ጋዜጠኛ የሚያረጋግጠዋል ዳቪድ ኦርነስቲን በኤንቢሲ ስፖርት ላይ ሲናገርም የኔዘርላንዳዊው ኮኮብ በዚህ ክረምት በገበያው ላይ ሊሆን እንደሚችልና ና ለፕሪምየር ሊግ ሻምፒዮናዎቹም ለመፈረም ክፍት እንደሆነ ጭምር እየተነገረ ነው የተለየ ተጫዋችን ከፈለጉ ጀረሚ ፍሪምፖንግን ይመርጣሉ እኔ እንደተረዳሁት 298 ሚሊየን ፓውንድም የመልቀቅ አንቀጽ አለው። ወደ ሊቨርፑል ለመዘዋወር እንደሚፈልግ ማምን አለው። በዚህ ክረምት በቦታው ላይ ሌሎች አማራጮች ይኖራቸዋል። ነገር ግን ፍሪምፖንግ እስካሁን ዋነኛ ኢላማቸው ነው። የ ሀያ አራት ዓመቱ ተጫዋች ለሊቨርፑል የመፈረም እድሉ በጣም የሚያጓጓ ሲሆን ሪቻርድ ሂውዝ በክረምቱ የዝውውር መስኮትም ለተጫዋቹ ጠንክሮ ሲሰራም ዝግጁ ሆኖ መሆኑንም ተሰምቷል። ኮነር ብራድሌይ በትሬንት አሌክዛንደር አርኖልድ ቦታ እጅግ በጣም ጥሩ መሆኑን ቢያረጋግጥም ባለፉት ሁለት ዓመታት ያስመዘገበው የጉዳት ሪከርድ ግን በሚቀጥለው የውድድር ዘመን ከእርሱ ጋር እንደ ብቸኛ ተፈጥሯዊ የቀይ መስመር ተከላካይ መቆየታቸው በጣም ሪስኪ እንደሆነ ነው የሚነገረው። ሊቨርፑል የ24 አመቱን ተጫዋች በቀኝ ተመላላሽ ቦታ ላይ በ30 ሚሊዮን ፓውንድ ብቻ ማግኘትም በገበያው ላይ የሚገርም ስኬትም ይሆንላቸዋል። እናም ዳቪድ ኦርነስቲን ሆላንዳዊው ቀያዮቹን ለመቀላቀልም ፍላጎት እንዳለው ጭምር ነው እየገለጸ የሚገኘው። ስለዚህም ሪቻርድ ሂውዝ የበለጡ አስደሳች ዝውሮችን እድል መጨረስ ለማመቻቸት ይችላል ተብሎ ይጠበቃል። አስተን ቪላ የ27 አመቱን አጥቂ በዚህ ክረምት ገንዘብ ሊያገኝበት ይችላል እየተባለ ይገኛል። አስተን ቪላው አጥቂ የሆነው ሊዮን ቤይሊ በውድድር አመቱ መጨረሻ ክለቡን ሊለቅ እንደሚችል እየተነገረ ሲሆን የ27 አመቱ ጃማይካዊ የክንፍ ተጫዋችም ወደ ፕሪሚየር ሊግ ከተዘዋወረ በኋላ ጥሩ ስራን ሰርቷል። ለአስተን ቪላም ወሳኝ ተጫዋች ቢሆንም በክረምቱ ግን ሊዮን ቤይሊ ሊሸጥ እንደሚችል የሚታመነው ከፉትቦል ኢንሳይደር የወጣ ዘገባ እንደሚያሳየው አስተን ቪላዎች ተጫዋቹን በትክክለኛ ዋጋ እንዲለቅም ፈቃደኞች እንደሆኑ ነው የተነገረው። በአጥቂ ክፍል ውስጥ የበለጠ ጥራትና ጥልቀት ያስፈልጋቸዋል። እናም እሱን በበቂ ሁኔታ ለመተካትም የእሱን የዝውውር ሂሳብ ይፈልጋሉን የተባለውም በሁለቱም በኩል ሊጫወት የሚችል ተለዋዋይ ተጫዋችም ሲሆን እሱን ካጡት በክንፍ በኩል ሌላ ፊርማን ማምጣት አለባቸው። በአጥቂ ክፍል ውስጥም ኦሌ ዋትኪንስን የሚደግፍ ጥራት ያለው ተጫዋችም ለማምጣት ይፈልጋሉ። አስተን ቪላ በቅርብ ወራት ውስጥም ጥሩ እንቅስቃሴን አድርጓል። ለቀጣዩ የውድድር ዘመንም ለቻምፒየንስ ሊግ ለማለፍ እድል እንዳላቸው ይታመናል። አስተን ቪላዎች በሜዳ ላይም ሆነ ከሜዳ ውጪ ትልልቅ እርምጃዎችን አድርገዋል። እናም ለወደፊቱ አስፈሪ ቡድን ለመገንባት እየፈለጉ ይገኛሉ። ሊዮን ቤሊ በቅርብ ሳምንታት ውስጥም በጥሩ ሁኔታ ላይ አልነበረም። አስተን ቪላ እሱን ለመሸጥ መፈለጋቸው ምንም የሚያስደንቅ ነገር እንደሌለው ነው የሚታመነው። ይህ በእንዲህ እንዳለ የአስተን ቪላ የቢዝነስ ኦፕሬሽን ፕሬዚደንት ክሪስ ሄክ በ2023 ከመጡ በኋላ አስደናቂ ስራን በንግድ ስራ ላይ ሰርተዋል። የፕሪሚየር ሊጉን ክለብ ባለፈው የውድድር ዓመት የክለቡ ሪከርድ ገቢ እንዲያስመዘግብም ረድተውት ነበር። የቪላም ዓመታዊ ትርፍ ከ217.7 ሚሊዮን ፓውንድ ወደ 275.7 ሚሊዮን ፓውንድ ማሳደገውታል። ሆኖም ግን አስተን ቪላ አሁን ላይ ትልቅ ጉዳት ደርሶበታል። በውድድር ዘመኑ መጨረሻ የፕሪሚየር ሊጉን ክለብ እንደሚለቅና በ በተለያዩ ክለቦች እንግዲህ በጎልፍ እንዲሁም አዲስ ሚናን እንደሚጫወት አረጋግጧል። አስተን ቪላ በቻምፒየንስ ሊግ በመደበኛነት መወዳደር የሚችል ታላቅ ቡድን ለመገንባት እየፈለጉ ነው። ለዚህም ደግሞ የፋይናንስ እድገት ያስፈልጋቸዋል። ስለሆነም ክሪስ ሄግ እንግዲህ ማጣታቸው ደግሞ ለአስተን ቪላዎች ትልቅ ኪሳራ ይሆናል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ አሁንም ፍላጎት አላቸው። ኤዲ ሃው በዚህ ክረምት ለ24 አመቱ ኢላማቸው ጥያቄ ለማቅረብም ፍላጎት አላቸው። ኒውካስል ዩናይትድ የክሪስታል ፓላሱን ተከላካይ ማርክ ጉሂን በውድድር አመቱ መጨረሻ ላይ ለማስፈረም እየተዘጋጀ ነው። ባለፈው አመት የ24 አመቱን እንግሊዛዊ ተከላካይ ማስፈረም ፈልገው ነበር። ለእሱ እንግዲህ ዝውውር ትልቅ ፍላጎትም ነበራቸው። ክሪስታል ፓላስ ባለፈው አመት 70 ሚሊዮን ፓውንድ ከዝውውሩ ፈልጎ ነበር። በዚህ ክረምትም የዋጋ ቅነሳም ሊኖር እንደሚችል ይታመናል። እንደቀድሞ የፕሪሚየር ሊግ መልማይ ሚኪ ብራውን ዘገባ ከሆነም ክሪስታል ፓላስ በዚህ ክረምትም እንደዚህ አይነት ገንዘብን የመጠየቅ እድሉ አነስተኛ ነው። ኒውካስል ተጫዋቹ ላይ ፈላጊነቱ እንደቀጠለ ሲሆን፣ አሁን ላይ ወደ እርሱ ዝውውርም እንደሚመለሱ ነው የሚጠበቀው። ሚኪ ብራውን ሲናገር፣ ኒውካስል ዩናይትድ አሁንም ማርክ ጉሂን ይፈልጋሉ። የመሃል ተከላካይ ማስፈረምም ይፈልጋሉ። ለእነሱ ምርጥ እጩ ነው። ባለፈው አመት ለነሱ ምን ያክል ከፍተኛ ጉጉት እንደነበራቸው ሁሉም ሰው ያውቃል። ማርክ ጉሂ ካለፈው ክረምት ጀምሮ ፈላጊዎቹን ማናገሩንም ነው የቀጠለው። ኒውካስል ዩናይትዶች ባለፈው አመት በኮንትራት ውል ምክንያትም ጥያቄ ውድቅ ተደርጎባቸው ነበር። ስለዚህም ደግሞ ኒውካስል ዩናይትድ በዚህ ክረምትም በርካሽ ውል ዝውውሩን ለመጨረስ እድል እንዳላቸው ነው እየተገለጸም የሚገኘው። ስለዚህም ደግሞ አሁን ላይ 70 ሚሊዮን ፓውንድ ድረስም ሊያውጡ ይችላሉ ተብሎ ነው የሚጠበቀው ኒውካስሎች የተከላካይ መስመር ማጠናከሪያዎችን በክረምት ይፈልጋሉ። ኒውካስል ዩናይትድ ለዋና ዋና ዋንጫዎችም ማሸነፍ ከፈለጉ በመከላከሉ ረገድ መሻሻል አለባቸውም። ቡድኑ በቅርብ የውድድር ዘመናት ከፍተኛ እድገትን አሳይቷል። በዚህ የውድድር ዘመንም የእንግሊዝ ካራባኦ ዋንጫን ማንሳት ችለዋል። ሆኖም ግን ለሊጉ ክለብ ለመወዳደርም የተሻሉ ተጫዋቾች በደንብ እንደሚያስፈልጋቸው ጭምር አሁን ላይ እያመኑ እንደሚገኙ ነው ዘገባዎቹ እየጠቀሙ የሚገኙት። ሊቨርፑሎች የፕሪሚየር ሊጉን ዋንጫ አሸናፊ ሽያጭን እያሰቡበት ነው። ፍሬድሪክ ኪያዛ የክረምቱ የዝውውር መስኮት ሲቀረ በድጋሚ የዝውውር ግምቶች መሀል ላይ ይገኛል። በርካታ ክለቦች አገልግሎቱን ለማግኘትም ፍላጎት እንዳላቸው እየገለጹ ነው። እንደ ከቼንድ ኦፍ ሳይድ ምንጮች ከሆነ ናፖሊና ኤሲ ሚላን የጣሊያኑን ክንፍ ተጫዋችም ከሚከታተሉት የሴሪኤ ቡድኖች ሁለቱ ናቸው። ባለፈው ክረምት ከጣሊያኑ ዩቬንቱስ ሊቨርፑልን የተቀላቀለው ፍሬድሪኮ ኪያዛ ትክክለኛ ዋጋ ከመጣ በእንቅስቃሴ ላይ ሊሆን ይችላል። ጣሊያናዊው በዚህ ውድድር ዘመን ለቀያዮቹ በፕሪምየር ሊጉ የተጫወተው አምስት ጨዋታዎችን ብቻ ነው። የፕሪምየር ሊጉ ቡድን ከ27 ዓመቱ ተጫዋቾች ጋር ለመለየትም ፍቃደኛ እንደሆነ ነው እየተነገረ የሚገኘው ነገር ግን በቋሚነት ብቻ ከፍሬደሪኮ ኪያዛ ልምድና ሁለገብነት አንጻር ለብዙ የአውሮፓ ታላላቅ ክለቦች ተመጣጣኝ ዋጋም ያለው የ15 እስከ 20 ሚሊዮን ዩሮ ዋጋ አዘጋጅተዋል። ወደ ጣሊያን ለመመለስ ዋናው መሰናክልም የፍሬዴሪኮ ኪየዛ ደሞዝ ነው። እሲ ሚላኖች እንደ ጥሩ ጭማሪ የሚመለከቱትም ደሞዙ ላይ ግን ጥያቄ ያነሳሉ። በአንጻሩ ናፖሊ አሁን ያለው ደሞዝ የመክፈል ሕጉም አነስተኛ ነው። ሆኖም ግን ሁለቱም ክለቦች ፍላጎት እንዳላቸውና ስምምነት ላይ ለመድረስም ድርድር ለማድረግም ሊሞክሩ ይችላሉ። አሁን ቶትናም ወደ ውድድሩ የገባ ሲሆን ከባድ ተፎካካሪ ሆኖ ሊመጣም ይችላል። በዩቬንቱስ ቆይታው ከፍሬዴሪኮ ኪየዛ ጋር የቆየ ግንኙነት ያለው ፋቢዮ ፓራቲቺ ከቅጣቱ መጠናቀቁ በኋላም በቶትናም ሆትስፐርስ ወደ መደበኛ ስራም እንደሚመለስ ይጠበቃል። ከፍሬድሪክ ኦኬዛ ወኪል ፋሊ ረማዳኒ ጋርም ያለው ግንኙነት ተጫዋቹን ወደ ሰሜን ለንደንም በማምራት ወሳኝ ሊሆን ይችላል ተብሏል። ለተጫዋቹ ወደ ሴሪኦ መመለስ አጓጊ ሆኖ ቢቆይም የቶትናም ሆትስፐርስ ፍላጎት እያደገ በመምጣቱና ከገንዘብ አቅማቸው አንጻርና ከግል ግንኙነታቸው ጋር ተዳምሮ ተጫዋቹን ለማስፈረምም ትልቅ እድል ሊሰጣቸው እንደሚችል ነው አሁን ላይ እየታመነ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርት የመረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዋችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።